ከመጀመሪያው እንደዚህ ባለጌ ሆነህ እኮ አንተ እኔ ላይ እንደዚህ ትሆናለህ። ኮቻ የእውነት የእኛን ትዳር እንደዚህ መፍረስ ትፈልጋለህ? እንኳን ደስ ያለህ፣ ገባህ፣ እንኳን ደስ ያለህ። አሁን ተሰቶኝ፣ አሁን ቆይ። ከዚህም በኋላ እሷ ጋር እንዳትጠጋ በቃ ስንት አንተ

ና አውራ ማውራት ያለብን ማስቀረት ከዛን ታስቀር ትዳሬ ህይወቴ ነሽ፣ ያላንቺ መኖር አልችልም። እኔ ደግሞ ያለ እኔ እንድትኖር የምፈልገው ገባክ አይደል? እስከ ዛሬ ደግሞ ኑርሃል፣ ሁለት ወራቶችም ያለ እኔ ኑርሃል፣ ገባክ። ስለዚህ ምንም ከሪ ጋር የሚያገናኝ ነገር የለም። አሁን ተሸንፍ ያለው ይጣባጣ። እኔ ደግሞ አሁን ተስፋ ቆርጫለሁ፣ ገባክ አይደል? ካልፈልኩ አልፈልግም። በቃ አንድ ነገር ልንገርሽ፣ እሱ ማለት ነው ብትተይው ይቆጭሽ ወቂ

አንተም እንደ ወንድም ለመረዳት ሞክርሽ። ማን ላከ ኩቻ ወንድም እኮ ነው። አሁን እንደዛ ያለ ነገሮች ናቸው። ከማል የገቡ ነው ያለ ስህተቴ ያለ ጥፋቴ፣ እኔ አንተ መለመን አለብኝ።

አልፈልግም በቃ። እንዶ ማክል ተረጋግ። ልጁ ምን እየሆነ ነው? አይደለም ምንድን ነው ችግር? አንተ ብዙ ሴት አለ፣ ብዙ ነፍስ ሴት አለ። ስለ ሴት አይደለም፣ ከኔ ጋር ችግር አለብህ

ብላን ከዛ ውጭ አልጨግርም። ግን እኮ አሁን ጥለሽ መሄድ የለብሽም ብዬሽ። በቃ እኔ መሄድ እፈልጋለሁ። ለምንድን ነው? ከሄድሽ እኮ እንደማትመለቅ። በቃ እኔ መሄድ እፈልጋለሁ። ሰምተኸኛል። እንዴት ነው ጥለሽ የምትሄጂው አሁን? ያላንቺ እንዴት ነው ጥለህ የእኔን ትናገረኛለህ ቆይ እሱ ጎዳ አንቺ እሱ ጎን ነበርሽ ያኔ ሲሰቃይ ሁለት ወሩን ሲሰቃይ አንተ የት ነበርክ ያኔ የት ነበርክ ንገረኝ እስቲ ያኔማ ጥፋተኛ ነኝ ማን ጥፋተኛ እንደሆነ አላወቅሁም ነበር አሁን ነው ይገባኝ ጥፋተኛው ማን እንደሆነ እሱ ምንም ፈልጎ አይደለም ውብዬ አይሆንም አንድ ነገር ልንገርሽ እናት ትሄጃለሽ መንገዱ ያዝልቅልሽ

አውቀሽ ነው አንተ፣ ደቂቃ የከፈተባት ለምን እንደው እንደዚህ ቆይ፣ ውብዬ ጨካኝ ጨካኝ! ለምን ምን እንደዚህ ቆይ፣ ቆይ፣ ለምን እንደዚህ አይነት ንግግር ቆይ

ውብዬ ሁሉም ሰው እየጠየቀን፣ እያመመኝ ነው። ስለዚህ ምን ይፈልል? ቢያንስ እንኳን ለልጄ ልኖር፣ በእናታችሁ በቃ አትሄጂም ተባልሽ። ስርዓት ቢኖርሽ ይሻላል። ባልሽ ነኝ፣ ገባሽ? በአንቺ ውሳኔ እኔም መወሰን ይችላል። ይቅርታ ብያታለሁ። ይበቃኛል። ከዚህ በላይ

ነገር የለም ዛአዲ ም እኔ እየውልህ በጣም እየተጎዳሁ ነው። ገብተዋል ልጆች ይህን ጭቅጭቅ እንዳይሆብኝ አልፈልግም። ሰላም ማግኘት ፈልጋለሁ። ገብተዋል በቃ ለትንሽ መራቅ እፈልጋለሁ። መፍትሄው አይደለም እኮ

ገባክ ተዘቃዩ እኮ ናይ አይደለም። ተዘቃዩ ይሄም እየመጣ እያወራል፣ ያም እየመጣ ያወራል። ልክ ነው ይሄ። እሺ ሁሉም እየመጣ የሚያወራባት ልክ ነው። ነገሮች ስታክላሉ እኮ በትዕግስት ሁሉም ነገር በእንደዚህ በመሆን አይደለም እኮ አይደለ። ውብዬ እባክሽ! ኧረ እያመማት ነው መሰለኝ። ውብዬ ያመማሽ ነው እንዴ?